ቀጣዩን ፓርት ይዤላችሁ መጥቻለሁ። ይህም ቪዲዮ በላይ ቢጀምሩ ኬራ ጽናትን በጥፊ አጠናገራት በቤቲ ምክንያት ማለት ነው። ቤቲን አንቺ ያስጨንቀሻት አይደል እንዴ ራሷን ልታጠፋ በፎቅ ላይ የወጣችው እና ም እዛ ጠረፍ ደርሳ እያለች እሱ አሁን ብትወድቅ እኮ ተጠያቂ እኔ ነበርኩኝ። አደራውንም የተቀበልኩት እኔ ነኝ። ለምን እንደዚህ ታደርጊያለሽ? ለምን ታሰቃያታለሽ? ትንሽ ጊዜ ታገሽ አላልኩሽም እንዴ? ብሎ እያስፈራራት በጥፊ ደረገማት ማለት ነው። በጣም ያሳዝናል። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ አዳዲስ መረጃዎች፣ አዳዲስ ቪዲዮዎች ወደ እናንተ እንዲደርሱ የደውል ምልክቱን በማብራት ተቀላቀሉ። እናም እንዳልኳችሁ ቪዲዮውን በመሀል በመሀል አስገባለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ሲቀጥል ስለምታበረታቱኝ በጣም ነው የማመሰግናችሁ። የፅናት አባት ተከስተዋል ማለት ነው። የፅናት አባት የመጡበትን ምክንያት የምነግራችሁ ይሆናል። እናም እንዳልኳችሁ ቤቲ በሰሞኑ በጣም በጣም እያሰቃየቻቸው ነው ሲቀጥል ደግሞ የጽናት መከራ ሲቀጥል ደግሞ የጽናት መከራም በዛ። ሁሉም ነገር ከአቅሙ በላይ ሆኗል። ሲቀጥል ደግሞ ኪራም የተሰጠውን ሀደራ ለመወጣት ሲል ጽናትን ተናዶ ስለነበር ፌንት ነቅሎ ስለነበር እች ልጅ እኮ ብትሞት ተጠያቂ እኔ ነኝ። እናትየው ለእኔ ነው ሀደራ የሰጠችኝ። ምን አለበት ለሳምንት፣ ለጥቂት ጊዜ ብትታገሽ? ስታመናጭቄያት አይደል እንዴ ራሷን በፎቅ ላይ ልትጥል የሄደችው? አሁን እኛ ባንደርስ እኮ ለጥቂት እች ልጅ በቃ ላናገኛት ላትመለስ ሄዳ ነበረ እያለ በጣም ፌንት ነቅሎ ሲያወራ ነበር። ስለዚህ እች ልጅ እች ልጅ ከቤት እስክትወጣ አገግማ እስክትወጣ ድረስ በዚች ልጅ ላይ አንድ መልስ እንዳትመልሱ ብሎ አስጠነቀቃቸው ማለት ነው። የጽናት አባት ደግሞ ሁሉን እውነታ በመስማታቸው ከክፍለ ሀገር መጡ የጽናት አባት ማለት ነው። በጣም ደነገጡ። በጣም አዘኑ። በጣም ነው ደነገጡት። የሚገርማችሁ ነገር ማለት ነው እኔ እንደዚህ ትሆናለህ ብዬ አንድም ቀን አስቤ አላቅም ብለው በጣም አዘኑ ማለት ነው። እና የምታስታውሱ እኮ ነው በባለፈው የኪራ አባት እቺ ጥሩና ቅንና መልካም ሴት ናት፣ ስለዚህ የጽናትን አደራ ሰጥቻለሁ ብሎ ለኪራ አደራውን ቢሰጥም ነገር ግን አደራውን መያዝ አልቻለም። ኪራ በቃ በተለያየ ነገር ከጽናት ጋር ለመጣላት በተለያየ ምክንያት ጽናትን ለማሳዘን አፈቅርሻለሁ ወድሻለሁ እያላትም ይጎዳታል። እሷም ደግሞ በመሀል እየተሰቃየች ትገኛለች። ብቻ የእነሱ ነገር መጨረሻቸውን ያሳምርልን ነው የምንለው ፍቅራቸው የእውነትም እንደዚህ እየተዋደዱ የተለያየ ነገር እየተፈጠረ እነሱንም እንትን ከሚላቸው ምክንያት እየተፈጠረ ከሚጣሉ ከሚጨቃጨቁ የእውነት እንደው የእውነት ፍቅራቸውን እንደ መጀመሪያ እያደርግላቸው ነው የምለው ምክንያቱም በጣም ከመፋቀራቸው ስላለፈ ነው መሰለኝ፣ ምክንያት የሚበዛባቸው በትንሹም በትልቁም ነገር። ኪራም ያው በጣም ፌንት እንደሚነቅል ትግስት እንደሌለው እናውቃለን። እንደውም ትግስት ያላት ጽናት ናት። እውነት ለመናገር ጽናት በጣም ትግስተኛ ነች፣ ከምናስበው በላይ ማለት ነው። እና ሁሉንም ነገር የመቋቋምም ኃይል አላት። እና እንደመጣላትም አትናገርም። በጣም ጎበዝ ናት፣ አስተዋይ ናት። ግን አንዳንዴ ሁሉም ነገር ከአቅማችን በላይ ሲሆን ደግሞ ከባድ ነው። በቃ መታገሱ ላ እስከማትችሉ ድረስ ልታደርጉት ትችላላችሁ። በእርግጥ አዎ፣ ቤቴን በዛ ያው እያስመሰለች ነው አውቃ ነው በሚለው ምግቡ ላ ስትበላ ትጨቃጭቃታለች። ከቤት ውጪልኝ ልኝ አይንሽ ማየት አልፈልግም ትላታለች። በዛ የተነሳ ነው ቤቲ ራሷን ለማጥፋት ፎቅ ልወጣችሁ ማለት ነው በደረጃው ራሷን ልትጥል። እቺ ልጅ እብድ ስለሆነች ራሷን ብትጥል ተጠያቂ እዚህ ጋር ማን ነው? ኪራን ኪራን እናትየው አትፋታውም። ኪራን እናትየው በፍጹም አትፋታውም እና አስባሽ ቷል እቺ ልጅ አንድ ነገር ብትሆን፣ እቺ ልጅ አንዴም ለይቶላታል፣ አብዳለች። ስለዚህ ግዴታ የሷን አይምሮ መጠበቅ እስክታገግም፣ እንደዛ ነው የሚለው። ኪራ ግን ጽናት በፍጹም አላስቻላት፣ በቃ ከአቅሟ በላይ ስለሆነ ነው። እናም ኪራም ይሄንን ነገር በማየቱ ስጨቀጨቅያት ነው። ባትናገሪያት ኑሮ እቺ ልጅ እንደዚህ ባልሆነች ነበረ። የሆነ አንድ ነገር ብትሆን፣ ብትወድቅ፣ ብትሞት ተጠያቂ ማን ነው? ሀደራውን ተቀብዬ ያመጣሁት እኔ። ምን አለበት ለጥቂት ጊዜ ብትታገሽ? ምን አለበት ብትረጂኝ? ለምንድን ነው እንደዚህ የምታደርጊው? ጽናት የመጀመሪያው ትግስትሽ እኮ የለም፣ የመጀመሪያ ጽናት አይደለሽም እያለ ያለውን የሌለውን ቢያወራም ጽናት አሁን ላይ መስሚያ የላትም። በቃ ኪራን ማጣት አትፈልግም። ይሄ ሁሉ ፌንት የምትነቅለው እናትና ልጆች ከቤት ጥርግ ብላችሁ ውጡልኝ እያለች አንዴ ከቤቲ እናት ጋር ትጣላለች፣ አንዴ ቤቲን ውጪልኝ ትላታለች። ይሄ ሁሉ ኪራን ይወስዱብኛል በሚለው ነው፣ እኔ እንደተረዳሁት ከሆነ። ነገር ግን የቤቲ እናትና ቤቲ እኔ የሆነ እንደማስበው፣ ቤቲ ያበደችም ይመስለኛል። ሳስበው ደግሞ ምናልባት ቤቲና የቤቲ እናትም ድራማ የሚሰሩ ይመስለኛል። እንደዚህ ድራማ ሰርተው በስተመጨረሻ የሆነ ነገር ቢፈጠር እች ልጅ ብታገግም ምናልባት ከኪራ ጋርም ደግሞ እንድትሆን ካደረገች ስም የሚለው ሀሳብም አለኝ። ግን ኪራ ደግሞ እንዶ የፈለገ ነገር ቢፈጠር የፈለገ ነገር ቢሆን ጽናትን የሚውተዋት አይነት አይመስለኝም እኔ እኔ እንደማስበው ከሆነ ማለት ነው። በፍጹም አይተዋትም። ምንም ይፈጠር ምንም ነገር ይሁን በፍጹም ጽናትን አይተዋትም። እና የጽናት አባት ግን በጣም ተናደዱ፣ ሁሉ ነገር ሰሙ በባለፈው ምስኪኑ አባቴ ይሻለኛል ምስኪኑ አባቴ ጋር ብሄድ ይሻለኛል እንደዚህ ከመሰቃይ ስትል ምን ምን እያልሽ ነው ግን የምታወሪው ነገር ታውቆሻል ጽናት አላት አዎ ታውቆኛል እኔ የእውነት እያፈቀርኩ እንደማስመሰል የምቆጠር ከሆነ እዛው ሄጄ ብኖር ይሻለኛል እኔ እኮ አደባባይ ወጥቼ ማበዴ እኮ ነው የቀረኝ እንደ ቤቴ ግልጽ ካላበድኩኝ አታምነኝም ማለት ነው አለች። ከዛ አይ እኔ እንደዚህ አይነት ነገር ከአንቺ አልጠብቅም። እኔ እንደዛ እያልኩሽ አይደለም እኔ እንደዛ እያልኩሽ አይደለም። አሁን እንደምታፈቅሪኝ አውቃለሁ፣ እኔም እንደማፈቅርሽ ታውቂያለሽ። ስለዚህ ምንም ነገር በመካከላችን ሲፈጠር ለምንድን ነው የምትቀየርብኝ? ለምን ትለወጭብኛለሽ? እኔ ሰውቄ ነው የማደርገው? እያሉ እየተከራከሩ እያለ ነው በጥፊ ያላት ማለት ነው። ያው የኪራ ትዕግስት ብዙም አይደለም እንደውም በጣም የሆነ ሰሞን በጣም ታግሷት ነበረ። ያለ መንካት፣ ያለ መምታት በጣም ሲጥር ነበረ። ግን የሆነ የሚያስከፋ ቃላት ስለተናገረች በጥፊ ደረገማት ማለት ነው። ግን ቢሆንም እንደዛም ሆኖ የሚገርም ነገር ይቅርታ ይቅርታ ጠይቋታል። እያለቀሰች እያለ ይቅርታ ሲጠይቃት እንዴ እኔ ያንተ ይቅርታ ምን ያደርግልኛል? ልቤን እየሰበርክ እያሰቃየኝ እየጎዳኝ የአንተ ይቅርታ ልቤ ሊጠግነው አይችልም፣ አይችልም ያለችው እና ከባድ ነው፣ ያሳዝናል እና የጽናት አባት እውነቱን እውነታውን በሰሙ በሳት አዘኑ። ምሩዬም ደግሞ ጽናት በጣም ተናዳም ስለነበረ ራሷን ስትስት ጭንቅላቷን ይዛ አቅፋት አይዞሽ ብላ እያጽናናቻት እና እያበረታታቻት ነበረ። ሁሉም ነገር ለመልካም ነው፣ አይዞሽ አትጨነቂ፣ ሁሉም ነገር ይስተካከላል። ስለዚህ አንቺም ቆም ብለሽ አስቢ፣ የድሮ ጽናትን ሁኚ፣ አሁን ላይ አንቺ የድሮ ጽናት አይደለሽም ስትላት ሁላችሁም ያበደችውን አገግማችሁ እኔን ለማሳበር ነው የመጣችሁት አለች፣ ማለት ነው ለምሩ ማለት ነው። ምሩ ደግሞ ምን አስበሽ ነው ጽናት፣ እኔ እንደዚህ አይነት ሰው አይደለውም። የኔም ባህሪ ኮ ታውቂያለሽ፣ እንደዚህ አይነት ነገር እኔ በፍጹም አላደርገውም። ምን አስበሽ ነው? ምን ብታስቢ ነው? እንደዚህ እኔ እንደዚህ አይነት ነገር አሰብ ማቀጀም አላቅም። እባክሽን ጽናት፣ እባክሽን እንደዚህ አይነት ንግግር አትናገር ያለቻት። ከዛ ምን መናገር ነበረብኝ? ምን ማለት ነበረብኝ? ከዚህ በላይ ምን እስከሆን ነው የምትጠብቁት? በአደባባይ እንደ ቤቲ ማበድ ነበረብኝ? እንዲ ለምድሮ አትረዱኝ? የእውነት የኔን ትዳር የምትወዱ ከሆነ እኔ በትዳሬ ተከብሬ እንድኖር የምትፈልጉ ከሆነ ለምንድነው እኔና ኪራን እንድማታደርጉት? ለምንድነው እነዚህን ሁለቱንም እብዶች ከቤት የማታወጡት? እያለች ስትለፈልፍ፣ ያው የቤቲ እናት ደግሞ ከቤቲ የቤቲ እናት ከቤቲ የባሰች ናት። የሚገርማቸው ነገር ለካም በአንቺ ባህሪ ወታ ነው እንደዚህ ብትሆንም እኔ አይገርመኝም አለች ጽናት ማለት ነው። ከዛን ዝም በይ አንችንም ይሄንንም ቤት ነው ያቃጥላል እቺ ልጅ ግን አንድ ነገር ትሆናለች ማለት ነው የቤቲ እናት በጣም እያስፈራረቻት ነው እንደውም አንቺ ምንድነሽ አንቺ ኮ ሰራተኛ ነሽ ለምንድን ነው ራስሽን ማጠቂ አንቺ ኮ የምትመጥኝም አይደለሽም ለኪራ ኪራ ኮ እየተጫወተብሽ አንቺ አላወቅሽም እንጂ እያለች ስታወራ ጽናት ደግሞ ወይኔ ለካ እውነቷን ነው እውነትም ኪራ እየተጫወተብኝ ይሆን እንዲህ አለችን አለቀሰች አዘነች አረ ወይኔ የቤቲ እናት እኮ አፏ በስመ አብ ከቤት የባሰች ናት ከቤት የባሰች አቃጥላችኋለሁ፣ እጨርሳችኋለሁ፣ ልጅ አንድ ነገር ትሁን እያለች በቃ ቤት ውስጥ ያሉብትን በሙሉ እያስፈራራች ነው። እናም ጽናት ደግሞ በአንድ በኩል የቤት እናትን ንግግር የተቀበለችበት ምክንያት የእውነትም እየተጫወተብኝ አንድ ሳምንት በፍቅር ከኖርን አንድ ሳምንት እንጣላለን፣ አንድ ሳምንት ዘና ብለን ከኖርን አንድ ሳምንት ውስጥ ሌላ ችግር ይፈጠራል። የእውነትም የቤት እናት እየተናገረች ያለችው እውነት ይሁን እንዴ? እውነት ይሁን እንዴ? እውነትም የተጫወተብኝ ይሁን እንዴ? በህይወቴ ላይ እያለች ስታሰላስልም ነበረ። እንደዛ እያወራች እያለ ኪራ መጣና ምንድነው ምትዩ? ምን እያልሽ ነው? እያላት ሲያወራ ሲያዋራት፣ አይ እዚህ ሆነ ምንም አይደለም ስትል እና ስትረጋግ ተመልሽ መጥቻ አዋራሽ አለውኝ አላት ማለት ነው። እሷም ፌንት ነቅላ ስለነበረች፣ ከችል ላይ እያለቀሰች ስለነበረች ጥሏት ሄደ ማለት ነው። ከዛ ሰኒም ምሩ መጥተው እሷን አይዞሽ እያሉ ያለውን የሌለውን እየነገሯት ሲያበረታቷት፣ ሰኒ ደግሞ እኔ አንቺን በሆነ ሲት አድጌ እገላግላት ነበረ በቃ እሸኛታለሁ ላትመለስ ብላ ሰኒ ስታወራ፣ ከዛ ምሩዬ ደግሞ ምን አይነት ምክር ነው የምትመክሪ እንዴ? እቺ ልጅ አንድ ነገር ብትሆን እኮ ተጠያቂ ኪራብ እንዲሁም ጽናትም ይጠየቃሉ። በዛ ላይ ሀደራ ተሰጥቷቸዋል። የተሰጣቸውን ሀደራ በአግባቡ እንደምንም ብለው ሀደራቸውን ከተወጡ በኋላ እች ልጅ ወደ መጣችበት መመለስ እንጂ ሲጣርጋት እንደዚህ አርጊያትና እንደዚህ ገላግያትማ አትበያት። በእርግጥ ይገባኛል እሷ በምን አይነት ሁኔታ ውስጥ እንዳለች እና ጽናት እንዴት ሆነሽ እንዳለሽ፣ እንዴት እንደምትኖሪ ሁሉም ነገር ይገባኛል። ግን እንደዚህ ብዬ ያልመክርሽም አንዴም ልጅቷ እስከመጣች ድረስ እስክታገግም ድረስ ከጎኗ መሆን አለባችሁ። ነገር ግን እንደዚህ የማይሆን ነገር ከወሰንሽ ሁም የማይሆን ነገር ከተፈጠረ አንቺም ኪራም አደጋ ውስጥ ነው የምትገቡት። ስለዚህ ጽናት ከዚህ የበለጠውን ማሳልፈሻል። ይሄ ከመጀመሪያው አይበልጥም። ስለዚህ ቻይ ብላ ምሩዬ እንትን እያለቻት፣ ምሩዬ ለጽናት ጥሩ ጥሩ ነገር እያስተላለፈች እያበረታታቻት አይዞሽ እያለች ትገኛለች ማለት ነው ያው የኪራ መፋጠጥ እንደቀጠለ ነው። ወዳችኋለሁ። ሰብስክራይብ፣ ላይክ አድርጉ። ባይ ባይ።